አሰላሙአሊኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች ሰቦቹ እንደምን አላችሁ ደናናችሁ ወይ እኔ ያለው ደናናኝ አልሀምዱላህ እንግዲህ ዛሬ በአዲስ ቤት ነው የመጣውትኝ ከዚህ በኋላ አብዛኛውን ጊዜ አብዛኛውን ጊዜ በዚህኛው ቤት የምንገናኝ ገናኝ ይሆናል እንደምታዩትኝ እንግዲህ የአዲስ ቻናል የፈኪያ ህይወት ይላል ፈኪ ህይወት ወይም ላይፍ ይላል እና እንደ በዚህ ነው ሰሞኑን የምንገናኘው እና ዛሬ በአዲስ ነገር መጥቻለሁኝ ለዛ ሽማግሌ ሰው የናን ታውቁታላችሁ መሰለኝና እሱ ተመርቋል አሉ። እኔ አሁን ጊዜ ምርቀን እንደ ምን እንደሆነ አይገባኝ መቼ እንደተማረው ሁላ አልገባኝ እያለ ነው መመረቁ እም ተመርቄ ነበር ግን ማንም ቪዲዮ የሰራልኝ የለም? ወላይ በሚካፕ ተመርቄ ነበር? ማንንም ቪዲዮ አልሰራልኝም። ለብሱ ተመለሰ። ከዛ ግን ፎቶ ምናምን አለኝ ካለመናቸው እና እኔ ግን ሁለታ መላሽ ሁለታ ምናምን ፈልጌ አይደለም እሱ አላደረገልኝም ብዬ እኔ ምናምን አይደለም ግን ምን አሰብኩኝ፣ እንኳን ደስ አለህ ምናምን ልበለው ግን የእውነት የተማሩን ትምህርት ያስታውሰ ይሆን? ናብረ የምና ይሆናል። የትምህርቱን ስምራስሚ የሚያውቅ ይመስለኝ እኔ እንጃ። እና ብቻ ተመርቆ ነበረ። ያ የምትወዱትም ልጅ ደግሞ ትንሽ አናዶት ነበረ። ያው እንዳልናገረው እናንተ ያዛችሁኝ ዝም ብለማለት ተገድቻለሁ እና እንዴት ነኝ። ተጠፋፋን አይደለ? ሰሞኑን አዎ፣ ሰሞኑን ተጠፋፋን። እና በጣም ደግሞ በመጠፋፋታችን ብዙ ሰዎች ምን ስታስቡ እንደነበረ አይቻለሁ። በመጠፋታችን ሌላ ጥርጣሬ ውስጥ እንድትገቡ በማድረጋችን በጣም ይቅርታ። አብዛኛውም ሶስት እንጠፋ እኔና አህሙ የተጣላን ነበር የመሰለው እና፣ አታማርቱ፣ አንጣላም፣ አልተጣላንም፣ መቼም አንጣላም። ከዚህ በኋላ መጣላት ይቅርና አንቀያየም፣ አንደባበርም ሁላ ማለት ነው። እና እንደዛ ምናምን ያሰባችሁ ሰዎች አላችሁ። እንደዛ አይደለም፣ ያለ መመቻቸት ጉዳይ እኔም ትንሽ ቢዝነስ ስለነበርኩ በሌላ ሐጃ ነው። እና ቤተሰቦቼ ሁላችሁም ይህንን የዩቱብ ቻናል ሰብስክራይብ ያደረጋችሁ ሁላችሁም ፋሚሊ ሁኑ፣ ተቀላቀሉ። ቆንጆ መጪውን ጊዜ በደስታ በፍቅር የምናሳልፍ ይሆናል። ካለፉት ደግሞ በደንብ ጥሩ ጊዜያቶችን የምናመጣ ይሆናል። ሁላችሁም ባላችሁ በሰላም እንደምትሆኑ ተስፋ አደርጋለሁ እና ላህሙ አህሙን ደውዬልታለሁ የመጣ ነው ለአህሙ ስጦታ ልትሰጣ አስቤ ያለሁኝ እና ምን አይነት ስጦታ ይሆን እስኪ አብራችሁ የምታዩ ይሆናል ግን በመጀመሪያ ደረጃ ላይ አምሮብኛል ወይ ሸሚዝ ለብሻለሁ ሸሚዝ ለብሼ የታችኛ ታቆማ አይደል አንድ ቀን የሆነ ታይም ላይ ለብሼ ነበር ሸሚዝ አያ ሱማ ቀራ ሳይያችሁ እንደዚህ ነበር አያት ይወል ላይ ለዚህ ሌላ ቦታ ስሄድ ስልኩን ምን ያደርገው እዚህ ያለ ቅድም እና እንደዛ ነው። ሁላችሁም እስከ መጨረሻ ድረስ አብራችሁ ተከታተሉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እና ውድ ቤተሰቦች ስጦታው የታለ ያላችሁ ሊሆን ይችላል። ስጦታው እንደብቄዋለሁኝ። አረ ካሜራ መልብን የምምኝ ስጦታው እንደብቄዋለሁኝ። አህሙ ሲመጣ ቴኒስ ስለተማረው ምናምን እንጠይቃለን። መጣ እየዘጋ ነው እንግርማ ሞጋ ሰይና ዙን ድንቅ ተማር ብሏል ምንድን ነው ምንድን ነው በቃ መጣ ምን አይነት ጂም ውስጥ እንደምሰራ ብታውቂ ትርፍ አታወሪ በሽጉጥ ብትመጪ እራሱ ያንቺ ችግር ነው። በችግር የመጣ ነው። አረ በቃ አንተ ጤና ነው። መሰላም በላቸው ቤት ነው። አሰላሙ አለይኩም ወራህመቱላ ወበረካቱ። ውድ ቤተሰቦች እንዴት ናቸው? ሰላም ናቸው? እኔ በጣም ደህና ነኝ፣ አልሐምዱሊላ። እንግዲህ ከትንሽ መቆያየት ጊዜ በኋላ በወይዘሪት ወይዘሮ፣ ወይዘሪት ሳይሆን እኮ ታዲያ፣ እርሶ ወይዘሮ ነው። በወይዘሮ ፈኪሃ ሙሐመድ ጥሪ ተደርጎልኝ ከአዳማ መጥቻለሁ ማለት ነው። ቀጥታ እየመጣ ነው። ባይዘ በዚህ አጋጣሚ ያው እዛ ስለነበርኩኝ ነው የጠፋሁት። ያው የሄድኩበትን ምክንያት ታውቃላችሁ። በዛ ኬዝ ተመረክ ማሳ። ምንድን ነው የተማርከው ነገር? በነገራችን ላይ ብዙ ሰው ተምሮ ነው የተመረቀው። እናንተ ያሉ ሰው አለ ቪዲዮ ስንሰራ ብቻ ትምህርት አቁመን። በዚህ አጋጣሚ እኔ በጣም ብዙ ትምህርት ነው ሶስት ኮርስ በአንድ ቀን ነበር መማረው። እዛን ግዜም አድጋ ነን ማለት ነው። እኔ እኮ ዛን ግዜ እኮ ሶስት ኮርስ በአንድ ቀን ነበር መማረው። ታምኛለሽ? ሙሉ ትምህርት ቤት ነበረ። ያው ጠዋት ሁለት ሰዓት ወጣለው። ከዛ ከሁለት ሰዓት እስከ ስድስት ሰዓት አንድ ክላስ አለኝ ከስድስት ሰዓት በኋላ ምሳ ይባላል። ያው ምሳ ነው። እዛው ሸወድ አደረግና እዛ ስምንት ሰዓት ድጋሚ እንገባለን እስከ 11 ሰዓት። ከዛ በኋላ 12 ሰዓት ላይ የማታ ትምህርት ደግሞ አለ እስከ ምሽቱ 2 ሰዓት። እሱን ጨርሼ ነበር ወደ ቤት የምገባው። በጣም ደደብ ነበርክ ማለት ነው። ይሄን ታክል ትንሽ እየጠርክ ነበር ሰው የሆንኩ ትንሽ። በሶስት ኮርስ ነው የምማረው። አይሲቲ ተምሬ ያለሁኝ፣ አውቶ አውቶ ሜካኒካል ተምሬ ያለሁኝ፣ ሶፍትዌር ዴቨሎፕመንት ተምሬ ያለሁኝ። ገባሽ? ሶፍትዌር እኮ ተማርክ፣ አሜርን ለምን አታግዘውም? ልንገርሽ፣ አንቺ ትንሽ ተምረሽ እኔን ለመንቀፍ አትሞክር። እኔ እኮ ለነቀፋት አይደለም። ለማንኛውም ውድ ፋሚሊዎች እንግዲህ ዛሬ ለወንድ ነው ይሄ አይደለ? ይሄ ለወንድ ነው። አቂቃ ላይ ችግር የለውን ከፍላለሁ ምን አሁን አንቺ በከፊል ምን ችግር ችግር እና የሚረገም የለም። እኔ በፍፁም ተራግሜ አላውቅም። አይ ግን ያምርብሻል። ማን ነው አምሮብሻል። ማሻላህ ወላሂ የምሬ ነው የምልሽ አለ አይደለ? አትይ እንጂ እ አጅነቢ ማየት ውዶ ላይ እኮ የፈቀዱ እና ቤተሰቦች በጣም አምሮባታል። ምን አግኝተች ነውስበስላ ጨዋ ይሄ እንዳይሆን አውልቂ እሺ፣ አምጪው እንጀቴን። በላሽው? ስጭኝ እንጂ እንጀቴን። በላሽው? እና የተመረኩት ብዙ ተምሬ ነው፣ ዝም ብዬ አይደለም። የሆነች ያለች እኛ ሀገር እብድ የነቀለች ሴትዮ አለች፣ እና እሷን ነው የምትመስለው። ምንድን ነው የምትረብ በለህ በለህ በለህ በለህ ስጦታ ጦታ ሰሞኑን ስጦታ በስጦታ ይላል። አንዴ ከፋሚሊ አንዴ ከ ጭራሽ

እ ይህንን ከያዙ እንትን ነው እኮ ቀበቶ ምናምን መከላከያ ነው። አውልቀሽ ነው ሲጀመር። እኔ ሲጀመር እንደዚህ የሚያምር ልብስ አንቺ ላይ አይሆንም። የሚያምር ልብስ ከእኔ ላይ ነው። አይቆለፍም። ሻውን ተገለጠ

ሌላ የለም ጋ በቃ እኔ መሆኑን አረጋግጫለሁ። የሚመለስ እንዳልሆነ ማለት ነው። ስለዚህ አይመለስም ማለት ነው። መርፌ ቁልፍ ፍለጋ በኋላ ነው።

ሁለት ቀን በኋላ ማለት ነው። ካሜራማን አንገታት ነው አልተመቸኝም። ሰሞኑን ስልክ መደወልም ማውራት፣ ማንሳት፣ ለዛ ነው። ለማንኛውም በጣም ደስ ብሎኛል። በጣም ነው የሚያምረው። እውነት ለመናገር ቤተሰቦች በጣም ነው የሚያምረው። እኔ ወድጄው አለው። ዩቲ ስቲ ጋይስ በጣም በጣም ነው የሚያምረው። ቆይ አረንጓዴ እንዴት ነው ምርጫ? አረንጓዴ፣ አረንጓዴ፣ አረንጓዴ ሰሞኑን ላይ አረንጓዴ ጫት መስለናል። እንደዛ ሲለኝ ነው በቃ። እና አታስከፊኝም፣ መቼም በቃ፣ ብቻ እርግጠኛ ሆኛለሁ፣ በቃ አምኛለሁ። እንኳን ተመረክ፣ በትምህርት ብቻ ሳይሆን በእናትህ በተው የምትመረቅ ያድርግ። ጥሩ ሰርተህ የተማርክበት የሚጠቅመህ አድርግ። ያው የሚያጠፋህ ሳይሆን የሚያለመህ አድርግ። ሁሌም ካለው ላይ ጨምርበት፣ እውቀቱን በውሃ ይለቅብያለሁ። እዚህ ጋ ላ አቋርጥሽ አላሁመ ሰሊ ሳቲ በፊት ከልብሽ ነው ድዋ እያርክ ነው ያለ ከልብሽ ድዋ እያረችልኝ ከሆነ ማግባት ፈልጋለሁ። ና አላህ ሳሊ ሚስጥ እንዲሰጠኝ በደንብ ደዋ እንዳረቢ ዘውጁና ዘውጁና ማለት አብስተዋል። በቲክቶክ እኮ ከነዛ እንደ ንስጠ ነ ከነዚ አንዷን ሳይሆን ሷሌ የሆነችን ሷሌ የሆነችን ሚስት የምታስብልህን፣ የምትወድህን በዱኒያን ባሄራ ማብራ የምትዘልቀውን ምርጥ ለቤቷም ለልጆቿም ተርቢያ ይዛ የምታሳድገዋን ሚስት ስትወድቅ የምታበረታህን፣ ስትደክም የምታግዝህን፣ ስትከፋ የምታስደስትህን በቃ የሆነ ሁሉ ነገር ሲፈዝ ሲደበዝዝ የምታሞቀዋን ይስጥ አሜን ቤተሰቦች ጋር የምትዋደዱት ምናምን ነው ዋናው አይደለ ይስጥ በቃ በጣም ደስ ብሎኛል አሁን ጋይስ የምሬን ነው የምላችሁ በጣም ደስ ብሎኛል እናንተም ደዋ አድርጉልኝ እንግዲህ ዘውጁና ዘውጁና ብስቷል ቪዲዮ ባይሰራም እንግዲህ ከስጦታም በላይ ድዋዋ ሞቅ አድርጎኛል ማለት ነው። እና የሌለ ሞቆኛል። የእሷ ስጦታ ስለሆነ አላወልቆም እንግዲህ ያለኝ እና በጣም ነው የማመሰግነው። እኔም በወጣ ይተካ። አስበሽ እውነት ይሄ ልጅ በቃ ሞራሉ ይነካል፣ ይሰማዋል። ሰው ተመርቆ ብዙ ስጦታ ይሰጠዋል እሱ ምንም ካልተሰጠው ይሰማዋል በሚል አስበሽ ይህን ስጦታ ስለሰጠሽኝ በጣም ከልብ አመሰግናለሁ። በጣም ስለወደድክልኝ በጣም ነው የወደድኩት። ምርጫ ላይ ደሞ አንደኛ ነሽ። በመቀጠል ደሞ እንግዲህ አላህ ሁሉ ይመስላል እና አላህ በቃ ሁሉ ያሳካለሽ። ሌላ ምን ልልሽ እችላለሁ? ምንም አልልሽም። አዲስ ቤት ሰብስክራይብ አድርጉላት ብቻ። በአዲስ ቤት ያው መጥተናል። አዲስ ልብስ እንግዲህ ሰብስክራይብ አድርጉ። ፈኪ ምንድን ነው የሚለው? ፈኪ ላይፍ ፈኪ ነው የሚወጣ ነው። እሺ፣ ለማንኛውም ሰብስክራይብ አድርጉ እንግዲህ። በጣም ነው የማመሰግነው። ታንኪዩ። ውድ ቤተሰቦቹ እንግዲህ ተመርቋል። እንግዲህ ያስታውሰ ያስታውሰው አላ ለሚያንቀው ይጠብቃል። ግን ተማር ልጅ ያለ ያለውን የዘፋኝን ታሪክ ሰርቶበታል። እና ቀጣይ ደግሞ በቁርአኑ ተመርቆ ጀላ ጀላቢ የምሰጽ ያድርገኝ አሚን። ውድ ፋሚሊዎቻችን ሁላችሁም እስከ መጨረሻ አብራችሁ ስለተከታተላችሁ እንወዳችኋለን። ለመጥፋታችን በድጋሚ ይቅርታያል። ሁላችሁም ቤቱን ሰብስክራይብ፣ ሼር እያደረጋችሁ ሞቅ ሞቅ አድርጉት። እንወዳችኋለን። በቀጣይ ቪዲዮ እስከምንገናኝ ድረሳ ወሰላሙ አሌይኩም ወረህመቱላሂ ወበረካቱ። ለእኔ አንተ በብዙ ከማውቃቸው ሁሉ በላይ ነው። ሕይወቴን ያላንተ ደሞ ሳስበው ፍጹም ባዶ ነው። መቼ ነው መቼ ነው እንዲያው መቼ ነው መቼ ነው መቼ ነው ላንተ የምትኖረው የኔ ጉዳይ የኔ ኑሮ ከሁን በኋላ